በአማራ ክልል በ11 የዞን መናኽሪያዎች የኤሌክትሮኒክ ቲኬቲንግ አገልግሎት መጀመሩን የትራንስፖርትና ሎጀስቲክስ ባለስልጣን አስታወቀ። የኢቲኬቲንግ አገልግሎት መጀመር ከዚህ በፊት የነበረውን እንግልትና ወከባ እንዳስቀረላቸው መንገደኞቹ ተናግረዋል። አሻግሬ መንገሻ ትንታኔ ያለው መናኸሪያን ስናስብ በእዝነሊናችን የሚመጡ ነገሮች አሉ። የመኪና ድምፅ፣ የመንገደኞች ጋጋታ፣ ማዋከብ፣ ግፊና የመሳሰሉት ተጠቃሽ ናቸው። የአማራ ክልል ትራንስፖርትና ሎጂስቲክስ ባለስልጣን የትራንስፖርት አገልግሎትን በማዘመን ለተጠቃሚው ቀላልና ምቹ ለማድረግ የተለያዩ ተግባራትን እያከናወነ ይገኛል። ከሚከናወኑት ተግባራት መካከል በክልሉ የሚገኙ ከመቶ በላይ መናኸሪያዎችን መሰረተ ልማት ማሟላትና ማዘመን አንዱ ነው። ከዘመናዊ የመናኸሪያ አሰራሮች አንዱ የኢቲኬቲንግ አገልግሎት ነው። ይህ የኢቲኬቲንግ አገልግሎት ቀደም ሲል የነበረው የሚሆነውን የትኬት አሰራር ወደ ተሻለና ወደ ዘመናዊ ቴክኖሎጂ ያመጣ አሰራር ነው። የኢቲኬቲንግ አገልግሎት በክልሉ በተለያዩ መናኸሪያዎች ተጀምሯል። በባህር ዳር የሚገኙ ሁለቱ መናኸሪያዎች የኢቲኬቲንግ አገልግሎት እየሰጡ ይገኛሉ። የኢቲኬቲንግ አገልግሎቱን ሲጠቀሙ ያገኘናቸው መንገደኞች የኢቲኬቲንግ አገልግሎት መጀመሩ ከዚህ በፊት ይደርስባቸው የነበረው መዋከብና እንግልት እንዳስቀረላቸውም ተናግረዋል። ለእኔ የፈጠረልኝ ደስታ ምንድን ነው? አንደኛ ትኬቴን፣ ወንበሬን አውቄ በማውቀው መኪና ያለምንም ግፊት ተሳፍሬ ለመሄድ ብቁ መሆኔ። ሁለተኛ መንገድ ላይ ደግሞ ያላሰብ ነው። አሁን ቤንዚን ጨምሯል፣ ተወዷል፣ ይሄን ትከፍላላችሁ፣ ይሄ ካልሆነ ተወርዳላችሁ እየተባል ብዙ ስቃይና እንግልት ታሳልፈናል። በሶስተኛ ደረጃ ለሌባ እዚህ ቦታ ላይ የማሳውሰው 15 ሺህ ብር የገዛሁት ሞባይል በግፊት ተሰርቄያለሁ፣ ግንቦት ወር ላይ 2016 ራሱ አገልግሎቱ ለሴትና ህጻናት የሚመች አልነበረም። አሁን ላይ ግን ያየሁት ቴክኖሎጂ በተራቀቀ ሁኔታ ለሴቶችና ለህጻናት አሪፍ አገልግሎት እየሰጠ ነው። መስተጓጉል የለም እና በዚህ ይቀጥል እንላለን። ለየት ያለብኝ ምንድነው? ለየት ያለብኝ በበር ላይ ተለጥፏል ታቤላው አዲስ አበባ ብሏል። በዚያን በሰረት ሄድነ ምንም መንገላታት የለም። ሰልፌን ይዤ ቆረጥኩ። አሁን እንግዲህ ተጓዥ ነኝ። የኢቲኬቲንግ አገልግሎት ዘመናዊ ስራን ያቃለለ በመሆኑ በሁሉም ዞንና ወረዳ መስፋት አለበት ሲሉም መንገደኞች ሐሳባቸውን ሰንዝረዋል። ክልላችን ላይ ይሄ መጀመሩ በጣም ትልቅ አድራጎት ነው። ክልል ላይም ሳይሆን አሁን በዞናችንና በወረዳችን እንዲሁም በከተማችን ሁሉ ወርዶ መሰራት አለበት ነው የምለው። በጎጃም በር መናኸሪያ የኢቲኬቲንግ አገልግሎቱን የሚሰጠው ዋሊያ ቴክኖሎጂ ሲሆን መንገደኞች ዘመናዊ የቴክኖሎጂ አሰራርን ተጠቅመው ያለምንም እንግልትና ወከባ ወደፈለጉበት አካባቢ እንዲሄዱ እየተደረገ መሆኑም የድርጅቱ አስተባባሪ ሂላሪ ጥላሁን ገልጻለች። ስለዚህ አንድ ተሳፋሪ በሚፈልገው መስኮት አንብቦ ተሰልፎ ትኬቱን ገዝቶ ትኬቱ ላይ ታርጋለ፣ ታርጋውን አይቶ የሚፈልገው መኪና ላይ የሚፈልገው ሀገር ላይ ይሄዳል ማለት ነው። የጎጃም በር መናኸሪያ አስተዳደር ኃላፊ አቶ ጋሻው አለባቸው ኢቲኬቲንግ አገልግሎት ከጀመረ አንድ ወር ማስቆጠሩን ገልጸው በዚህም ህገወጥ ስምሪት አላስፈላጊ ታሪፍና ወከባን ማስቀረት ተችሏል ብለዋል። በልኩ ውጭ ነው ይወጣል፣ በታሪፍ ውጭ ነው ይወጣል እዚህ ጋ የነበረ ወከባና እንግልትን በእጅጉ ቀንሶታል። አሁን ምንም የለም ማለት ይቻላል። ቀጥታ ሰው ትኬት ጋር ሄዶ ትኬት ቆርጦ ይመጣል። መኪናውን ታርጋውን አይቶ ተሳፍሮ ይሄዳል። ወንበሩ ላይ እንደልቡ ተቀምጦ መሄድ ይችላል። የኢቲኬቲንግ አገልግሎት ከጀመሩ ዞኖች ውስጥ ሰሜን ሸዋ ዞን፣ አዊ ብሔረሰብ አስተዳደር ተጠቃሽ ናቸው። በሰሜን ሸዋ ዞን የተጀመረው ዘመናዊ አሰራር የትራንስፖርት አገልግሎቱን ቀላልና ምቹ እንዳደረገውም የዞኑ ትራንስፖርትና ሎጂስቲክስ ጽህፈት ቤት ኃላፊ አቶ በላይ በቀለ ተናግረዋል። ከደብረ ብርሃን መናኸሪያ ጀምሮ የኢቲኬቲንግ አገልግሎት ጀምረናል። ወረዳዎችም ላይ እንደዚሁ አንድ ወረዳ ሲያደብርና ዩ የሚባል ወረዳ ጀምረናል። ሌሎችም ወረዳዎች የወደ ስድስት ሰባት ወረዳዎች የቅድመ ዝግጅት ስራ እየሰሩ ነው። ቀጣይ እንገባለን ማለት ነው። አዊ ብሔረሰብ አስተዳደርም ቴክኖሎጂውን ተግባራዊ ማድረግ ጀምሯል። የኢቲኬቲንግ አገልግሎት ባህር ዳር ከተጀመረ በኋላ በእኛም ዞን መጀመር አለብን ብለን መጀመሪያ በሀገር አቋራጭ እንጅባራ መናኸሪያ ላይ፣ ቀጥሎ በመለስተኞች ላይ እንጅባራ መናኸሪያ ላይ አገልግሎት እየሰጠ እንገኛለን። በዚህም ጥሩ ውጤት ተገኝቶበታል። የአማራ ክልል ትራንስፖርትና ሎጂስቲክስ ባለስልጣን ምክትል ዋና ዳይሬክተር አቶ ወርቁ ያየህ የትራንስፖርት አገልግሎቱ ብቁ ምቹና ቀላል ለማድረግ እየተከናወኑ ካሉ ተግባራት አንዱ የኢቲኬቲንግ አገልግሎት ሲሆን ቴክኖሎጂውን በክልሉ በ11 የዞን መናኽሪያዎች ተግባራዊ ማድረግም ተችሏል ብለዋል። የኢቲኬቲንግ አገልግሎት ለማስጀመር ወደ ሰባት የቴክኖሎጂ አለሚ ድርጅቶችን አውቶሶርስ አድርገን ወደ ስራ አስገብተናቸዋል። ከዚህ አኳያ 11 የሚሆኑ ዋና ዋና መናኽሪያዎች በምስራቅ አማራ ወልዲያ፣ ደሴ፣ ኮምቦልቻ፣ እንደገና ደግሞ ኦሮሞ ብሔረሰብ ዞን ኬሚሴ፣ እንዲሁም ደብረ ብርሃን ሰሜን ሸዋ ላይ ደብረ ብርሃን ከተማ አስተዳደር ያሉ መናኽሪያዎችን የቲኬቲንግ አገልግሎት እየሰጠ ነው። ምዕራብ አማራ ላይ ደብረ ማርቆስ መናኽሪያ ያስጀምረናል፣ እንጅባራ መናኽሪያ ያስጀምረናል። ባሕር ዳር ሁለቱ መናኸሪያዎች አስጀምረናል። የኢቲኬቲንግ አገልግሎቱ ከተጀመረ ወዲህ የተገኘው ውጤት አበረታች በመሆኑ በቀጣይ በሌሎች መናኸሪያዎች ቴክኖሎጂውን ተደራሽ ለማድረግ በትኩረት ይሰራል ብለዋል ምክትል ዋና ዳይሬክተሩ አቶ ወርቁ ያየህ። በቅርብ ጊዜ በጣም በርከት አድርገን እስከ ሀምሳ ስልሳ መናኸሪያዎች የኢቲኬቲንግ አገልግሎት እንዲያገኙ እናደርጋለን።